በቅርቡ አሜሪካን ሀገር ሂደው ነው ልጃቸውን ድሮ የመጡት እና እስቲ እዚሁ መሀላችሁ ናቸው ያላችሁት እስቲ ብድግ በሏ ንወደ ወደ መድረኩ በጭብጨባ ተቀበሏቸው። ቀልቀልቀልቀልቴና ዋና ግር ያለው እሺ፣ በቅድሚያ ጥሪያችንን አክብራችሁ እንኳን ደህና መጣችሁ በተመልካቻችን። እሺ፣ ወደ ጥያቄያችን እንግባና አሜሪካንን እንዴት አገኛችኋት? ጥያቄ ነው። አዎ፣ አሜሪካን እንዴት አገኛችኋት? እኛ አይደለም ያገኘናት። ማነው? ኮሎምበስ የሚባል ሰው። እኛ ላገኘናት። ማለቴ ከዚህ እንደሄዳችሁ አሜሪካን እንዴት አያችኋት ነው ማለት ነው። አሜሪካንን መጀመሪያ ያየኋት እኔ ነኝ። በምን አየሻት ብትለኝ፣ በአውሮፕላን እንዲህ ስንንሳፈፍ ብቻ ከተማው ልነግርህ አልችልም። በቃ ምን የግላስ የሚባለው አይደል፣ መስተዋት መስተዋት መስሎ ነው የታየው። እርሶስ እንዴት ነው? ያው መሬቱ መቼም ቅቤ ነው። መኪና ሲሄድ ቅቤ ቅቤ ቅቤ አታውቅም። ይሄ ነው ሌላ። ታዲያ ማንሽ አትቅለብለቢ እንግዲህ፣ የሚጠይቅሽን እንዴት ነው የአሜሪካን ቆይታችሁ። አሜሪካን ጥሩ ነው። አቋያየታችን ጥሩ ነው። በእርግጥ እሷ ምን ነው ምናሳ እንደ ነገር አትስም ነው እኮ ነው እሷ፣ እንደው እንደ ሄደችበት ሁሉ ኦራይት ማም፣ እንዴት ነው አሜሪካ ማን ነው ይችላል እንዴ? አዎ ልጆቻችን ናቸው። እሷን ማም ይሏታል፣ እኔ ደግሞ ዳድ ይሉኛል። አሃ ስማችሁ ነው? አዎ ስማችሁ እ እንትናቸው ማን እንዲዘኛችን አሉ ኦፍ ኮረስ የስ ኢቭን ኦኬ ነኝ። እሱ አይ እንደ ሀገር መሳቂያ የሆነ አመጣች እንደው በጣም ይገርማል። መቼም ሁሉ ነገር ይገርማል። ኦልራይት ማም ወይስ ክፍል እኔ ክብሪስ ፋለ ያለም የቄስ ትምህርት እንደጨረስኩ ወዲያው እስተ አራተኛ ክፍል ተማርኩና ቋንቋ በቋንቋ ቋንቋ በቋንቋ ላይ ቋንቋ ሳደራረ እስከ ስንት እስከ አራት አስሯን አይደለም ትምህርት ሲበዛ ነው እንጂ እሺ እርሶስ እንግሊዘኛ ይችላሉ እንዴ? ከእሳቸው ይልቅ እኔ ነኝ ሞር ምን ናገርኩ? ለምን ብዙ ጊዜ ተመላልሽ ያለው? ከልጆችም ጋራ ቶቅ የሚያደርገው በሱ ነው። ስለዚህ አው የእሳቸው ነው የተዘበራረቀና። እኔ በደምብ እናገራለሁ። እናገራለሁ። አሜሪካን ሀገር እያሉ። ከዚህ ይዘው ለድግሱ ምን ምን ይዘው ይሄዱ? አይ ነው ያገሬ። አረ ባክቶ አትንደው ምን ቀራት የቤት ቁራቅም ቦ ማቶት ይሄ ደግሞ መጋፊያው ምኑ፣ እንስራ፣ ጌሾ፣ ብቅል፣ ኮተታ ኮተታ። የቀራት የለም አንድ የቀራት ኮተታ፣ ኮተታ። ታዲያ ምን ሰው ያ ባህሉን የሀገሩን አብሮ መኖሩን ያሳይ። ታዲያ እንደ በጠዋት ተነስታ በየአባርታማው የፈረንጁን ቤት እያንኳኳች ኑ ቡና ጠጡ ስትል፣ ሰባት ቀን ፖሊስ ያዛ። ሰባት ቀን እግዜር ያሳይ፣ ሰባት ቀን ፖሊስ ያዛ

እሳቸው ማላወቁት በአሁን ያልከው አለማወቅ እራሱ እውቀት ነው። ቁጭ አይበሉ እዚህ ቤት እንጆ አድርጓሉ። በኮሪዶሩ እንጆ እናደርጋለን እና እሳቸው ብለው እንዲዞር ብለው ሲያዩት ክፍት አዩ። ተንደረደሩና ገቡልና የሀገራቸው ሽንት ቤት መስሏቸው ሽንታቸውን ሲይዙ ራቸው ረ ዋ እስኪ ጸሎት ማድረስ ሲገባት ወደ አዲስ አበባ ትደወና ገሌ ሞተ ይላታል። እሪ መርዶ ስትል ሰባት ቀን በሌላ ጉዳይ ሰባት ቀን በዚህ ታሰረች። በመርዶ ብቻ እንዲሁ ፖሊስ ጣቢያ እንደተመላለስን ይህንበትን ጉዳይ ነው ከንቱ ሆኖ መጣ ማለት ይቻላል። እሺ ወደ ጥያቄያችን ንመለስና የልጆ ማለትም የልጆ ባለቤት የምን ሀገር ዜጋ ናት? የጮና የሚስት ይሆናል። የኔ ልጅ ባለቤት የምን ሀገር ዜጋ ናት? ባለቤቱ ናት? ሆላንድ ናት። ጉድፈላ ሆላንድ ታዲያስ። በአባቷ ጀርመን፣ እናቷ ጣሊያን፣ አያቷ ቡርኪና ፋሶ ነው እሷ በቴሌቪዥን ኳስ ጨዋታ ያየችውን ሀገሩ ላያቀራትም ኮንጎ ኪንሻሳ ትላለች። ዝምታ። ስለዚህ እነማን ነበሩ? ኳልካስ ደግሞ እነ ማራዶና እነ ቴሌ ምናምን የስፖርተኛ ሮማሊዮም ትላለች። ስለዚህ እኔን ጠይቀኝ ታይቅርብህ በእውነቱ ነው። እሺ፣ ምን ሀገር ዜጋ እኔ ደስ እንዲላት እንግዲህ የተባበሩት መንግስታት አርግላት እንዲህ። እሺ፣ እዛ በአሜሪካን ቆይታቸው መቼም ሰርግ ላይ ጭፋሮ ዳንስም ይኖራል ይሆናል። ማለት ፈረንጃ አገር አይደለም እና፣ እንዴት ነበር እስቲ ያ እንትናቸው ሙዚቃው ጭፈራው እንዴት ነበር? አታንሳብኝ፣ አፈርሶናል። አታንሳው መሳቂያ እንዳገራቸው መስሏቸው ተነስተው እንዲህ እንዲህ ብሎ ሁሉም አፈጠጠባቸው። ቆየታልና ፈረንጆቹ እንዴ እንዴ ሲደንሱ አዩና፣ እንዴው አጎንብሰው አልኩ ጌሾ የሚወቅጡ መስለው፣ የት ልግባ እኔ አሁን፣ ይሄ እውነት ይመስላል ውበበርሃን ያቀናው ሰውዬ እኔ ጨዋታ ያንሰኝ ማንጌ ቻሻ ብትሉ ቱዊስት ብትሉ ቦጌ ቦጌስ ቢባል ማነው ቀጥ አድርጌ አራት ሴት ነበር በአንዴ እንደዚህ ማሽከረፍ ኧረ እባክሽ፣ ኧረ እባክሽ አርፈ እኔ እኮ አፈርኩ ነበር። የሾው ቀጣ አረኩበት ዳንስ ነው ልጅ ሰማህ ወይ? ትልቅ እሷ መሳቅ ያደረገችን የእሷ ባሰ የደስ ደና ነበር። ክብር ይስፋ፣ አሁንም ቢሆን ክብር ይስፋ። እንኳን ለመስቀል ብርሃን አደረሰን እንጂ ጥሩ ተጫውቻለሁ። ደግሞ ብትፈልግ እኔ ሴት በሀገራችን ስለማይጫወት ነው እንጂ እኔ አሳያለሁ። አሁንም ቢሆን እስቲ እናያ አለም ግዴ ነው ሙዚቃማ አለ፣ እዚህ ሙዚቃማ አለ። ከእርሶን ጀምር

ሰላም እንዴት ናችሁ? ውድ የቻናሌ ቤተሰቦች ሰዎች፣ ለቻናሌ አዲስ ከሆናችሁ ላይክ፣ ሼር፣ ሰብስክራይብ ማድረጋችሁ እንዳትረሱ። ለቻናሌ አዲስ የሆነ ፕሮግራም እየቀረበ ያለው ይህን ፕሮግራም በሳምንት አንድ ጊዜ የሚቀርብ ሲሆን ለቻናሌ ለየት ያለ ፕሮግራም ነው። የተለያዩ ድንቃድንቅ ዜናዎችን፣ ድንቃድንቅ ሀሳቦችን፣ ታይተው የማይታወቁ አዳዲስ ፕሮግራሞችን ይዤላችሁ እቀርባለሁ። በተጨማሪም ደግሞ ሌሎች የሪያክትና የፈን ቪዲዮዎቻችን ይቀጥላሉ። ወዳጅ እንደሆናችሁ ይቆዩ። አመሰግናለሁ።